ሰላም ተወዳጆች እንዴት አላችሁ? አርብ ማታ ከምሽቱ ሶስት ሰዓት የኦርቶዶክስ የመልካም ወጣት መርሐ ግብራችን ይጀምራል። ከምሽቱ ሶስት ሰዓት ላይ በላይ ማናችሁም እንዳትቀሩ። በተለያየ አይነት ለመምህር ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ጥሪ አቅርበናል። እምነት ጾታ፣ ዘር ሳይለይ ሁላችሁንም እናደምጣችኋለን። በዚህ አጋጣሚ በጣም ደስ የሚለው ነገር እኛ ጋር መታችሁ ትምህርቶችን ስትማሩ ትምህርቶችን ስትከታተሉ ለምዝገባም ሆነ ለተለያዩ ነገሮች ምንም አይነት ክፍያ አንጠይቃችሁም። አርብ በአገልግሎት የምትመስለኝ ያው ወንድሜ ዲያቆን ፈለገ በጣም ብዙ ጊዜ ቪዲዮን አይቻለው፣ ላይቭንም አያለውና ምንድን ምንድነው አሁን የአንተ ሐሳብ እየቆየ ሲመጣ ከዚህ ከመልካም ወጣት አዘጋጅ ጋር ነገሩ ወደ ብሽሽቅነት እየተቀየረ እየመጣ ይመስለኛል። ምንድነው አሁን በሰራው ቪዲዮ ላይ ልዩነቱን ስታነጻጸር አንተ ጋር በክፍያ እንዳልሆነ በነፃ እንደሆነ እና እነሱ ጋር ክፍያ እንዳለው ምናምን እያወራ ያለሁ። እና ያው እንግዲህ አንተ ትልቅ መምህር ነ፣ ይህን ለአንተ መንገር ብዙም ከባድ ነው። ግን ያው ማነጻጸር ትችላለ። ምክንያቱም አንተ ጋር በነፃ የሆነው ላይቭ ስለሚማሩ ሊሆን ይችላል። እዛ ጋር ግን በክፍያ የሚሄዱት አንደኛ ትራንስፖርት አለ፣ ሁለተኛ ደግሞ በሚቆዩበት ጊዜያት ውስጥ በሚቆዩበት ጊዜ የሚከፍሉት አንደኛ ምግብ፣ ምሳ፣ እራት ይጠቀማሉ። እዛው መኝታ አለ፣ ንጽህና መጠበቂያ ሻወር፣ ሽንት ቤት፣ ብዙ አይነት ነገሮችን ይጠቀማሉ። ገብቷል? እንጂ ለዛ ለዛ ነው የሚጠቀሙት እንጂ ለትምህርቱ አይመስለኝም፣ እንደዛ ሊከፍሉ የሚችሉት። የሚከፍሉት ደግሞ ይህን እና ደህና ገንዘብ ሆኖ አይደለም። በአንድ ሰው ቢያንስ 1500 ብር ወይ እስከ 2000 ብር ሊሆን ይችላል። ስለዚህ የሆነ ብዙም እንደዚህ አይነት ማነጻጸር ውስጥ ባንገባ ትልቅ መምህር ስለሆነ ሰው ድንገት ራሳችን ጋ ያለ ሰው ሊታዘበን ስለሚችል ማለት ሁለተኛ ደግሞ አንተ በምታስተምረው ትምህርት ላይ ላይቭ ላይ በምታስተምረው ትምህርት ክፍያ እንደዚህ አይኖረው እንጂ የሆነ ሰፖርት እንድትደረግ ወደ አራት ሚሊዮን ብር የሆነ እንደሚያስፈልግ ስታወራ ከራስህ አፍ ሰምቻለሁ። አሁን እኔ ምክንያቱም ያው የሚያስፈልግ ለዚህ ለፕሮጀክቱ የሚያስፈልግ ነገር ሊሆን ስለሚችል ስጠይቅ ነበረ። ገብቷል። ለራስ የሚሆን ነገር እና ለሰው ጋር ደግሞ ሲሆን ትንሽ የሚደብሩ ነገሮችን እናያለን። እርስ በርስ የሚጋጩ ነገሮች ማለት የሆነ እየተጠነቀቀን ብናደርግ ጥሩ ነው። ሲቀጥል ደግሞ ይሄ መልካም ወጣትነት ለማስተማር በላይ የታሰበው ነገር እውነት ከቀን ልቦና የተነሳ ከሆነ በጥሩ ልብ አስበን ከሆነ እንደኔ ሐሳብ ማለት አንድ ሐሳብ ልስጥና እነዚህን ሰዎች ብቷል ወርዶ እዛ ያሉበት ድረስ ወደ ሰሜኑ ሄዶ እነዚህን ሰዎች መጀመሪያው መቀየሩ ይቀድማል። ከወጣቱ ትልቁን ሰዎች ብቷል። ሰው ከነሱ ብዙ ሊማር ስለሚችል ማለት ነው። ስለዚህ እነሱን አስተካክሎ ወደ ታች ማምጣት ስለሚቀል ያ ነገር ላይ ቢሰራ፣ አዲስ ነገር ክሬት ቢደረግ በአይነኝ እንግዲህ ፈለግዬ አመሰግናለሁ።